ብር እንደዚህ እየቆጠሩ እንደ ቡችላ ቡጭ ቡጭ ቢሉሽ ከብሩ ጋር አብረሽ ገደል ትገቢያለሽ ማለት ነው። የሰኢድ መምጣት ሳይሆን የገንዘቡ መጥፋት ነው ያሳሰበሽ። ሰኢድ ሰኢድ በድጋሜ ጥፋት አጥፍቷል። አሰላሙ አሌይኩም ወረሐመቱላሂ በረካቱ የተከበራችሁ እና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናቸው ሰላማችሁ በያላችሁበት ብዝብዝትዝብት ይበለልኝ ሰላማችሁ ይብዛ። እንዴት ናቸው? እስከመጨረሻው ድረስ እስከመጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። ቤትም በኩል አለው አዩ አለው። ቤትም በኩል ቤትም ቤትም በኩል አለው አዩ አለው። እኔ እኮ በጣም የሚገርመኝ ነገር ማለት ነው። እንኳን በደህና መጣ፣ እንኳን በሰላም መጣ። እንደጦስ ዶሮ አዙሮ ደግሞ እሱጋ እሷጋ የሚጥለው ነገርስ እጅግ በጣም ግርም የሚል ነገር ማለት ነው። አዙሮ አዙሮ አዙሮ አዩ ገያ ነው የሚጥላት ምን እንደሆነ አላቀምጽም እንደዚህ አዙሮ እዛ ያስቀምጣል። ሰኢድ መምጣቱ ሰኢድ መምጣቱ አላስ ደስታት እሷ አይፎን ስለጠፋ በጣም ከንቱን አታለበቅ አይፎን ጠፋ አይፎን እኮ ነው! አይፎን እኮ ነው! ቆይ እርግማን ነው በቃ፣ የሆነ የእንትን እርግማን እርግምት ካልሆነ በስተቀር እንደዚህ አይነት ነገር እንጃ። እኔ እኔ እንጃ ኡ ኡ እና ምንም እንትኑ የሰኢድ መምጣት ደስተኛ አላረጋት። በቃ የሆነ እዛ ጎንደር ላይ ቢቀርላት ይሻል ነበረ። የሆነ ምን እንደፈለገች አላቅም። መምጣቱ አላስደስታትም በጭራሽ ማለት ነው። አልተደሰተችበትም። እንደዛ ስትፎክሪ የነበረው እንደዛ ስታወሪ ለማስመሰል ያ ሁሉ ነገር ማስመሰል ነው። ሰፍ ብለሽ አይፎን ጠፋ ሲባል ስለ አይፎን ነው ስለ ስልኩ ስለ ሱ ደህንነት አይደለም የሚያሳስበሽ። በጣም ያሳዝናል፣ ግን በጣም ነው የሚያሳዝነው። የምር ያሳዝናል። የአንቺ ሁኔታ የጓደኛሽ ሁኔታ ለጤና ያርግላችሁ፣ ለጤና ይሁንላችሁ። ለቅ ሰይጣን ያለባችሁ የትኛውም ነገር ቢረጭባችሁ አትድኑ። ምንም አይነት ነገር ቢደረግባችሁ እንዴ አለም ላይ ያሉ ሼኪሮች ቢቀሩባችሁ እናንተ ላይ ያሉ ሼጣኖች አይለቋችሁ። ግብብዳ ሼጣን ያለባችሁ ምን ያካከላሉ? የምር ነው የምር የምር ማለት ነው ወላያችሁ ላይ ቅዩ የተባሉ አለም ላይ ያሉ ቁርአን የከተሙ ካቲመል ቁራን ቢቀርባችሁ አይለቃችሁ የናንተ ሸይጣን። የተወደዳችሁ ነው የተከበራችሁ ቤተሰቦቼ፣ ሰኢድ መምጣቱ በጣም ደስ ይላል። ግን አሁን ደግሞ አናዶኛል። ጭራሽ አሁንም ማለት ነው የሚያደርገው ነገር ሱመያ በደስተኛ ስሜት ወደሱ ለመቅረብ በደስተኛ ስሜት ወደሱ ለመጠጋት ፍላጎት ሲኖራት እሱ ግን ይኸው እንደተመለከታችሁ እሱ ደግሞ የበለጠ እንድትርቅ ነው የሚያደርጋት። እነማን አስነክተሀል? ቆይ ይህች ልጅ ምን አይነት የትኛው መተት ነው ያስነካችብህ? ቆይ ካልሆነ ቁርአን ቤት ወስደን አስቀርተንልህ የያዘህ ይልቀቅ የያዘህ አባዜ ይለቆክ በሰላም እንድን ነህ እንደ ይልቀቀ የአዛባዜ እንዲለቅ ነው እንፈልገው ቁርአን ቤት እንወሰደህና ይልቀቀ ምንድን ነው ክልሉ ክልሉ የሚያደርገው እቺ ያዩ እያደረገችህ ነገር ነው እንዴ በምን አይነት እንትን ነው ቅማ ቅዱስ ዋና የቀባችህ ቆይ በምን አይነት ቅማ ቅዱስ ነው አዩ እንደዚህ የቀባችህ እቺ አሁን ነገር እኮ ነው ምን አለበት እንደ እኔ ስሜት ቀጥታ ድሬዳዋ ላይ ተገኝተህ እዚህ ያለሁት ብትል ሳበቻ በምን እንደሳበቻ አላውቅም ሀረር ያለሁት ይሄው ሀረር ነኝ የቱጋነሽ ብትላት ምን አለ እሷ ይሄንን ብታደርግ ቀጥታ አንተ ጋር ትመጣ ነበር እርግጠኛ የምነግረ ምነግረ ማለት ነው ቀጥታ ያ ደግሞ ግሽጣራት ማነው ያ ደግሞ አህባብራት ማን ነው ስሙ ማን ነው ያሲን ነው ታርጌት ሌላ ነበር። አንተ ያሰብከው ሲጀመር ሐሳብ ሌላ ነበር። ያሰብከው ነገር አልተሳካለህም እንጂ ያሰብከው ሌላ ነገር ነበረ። ልጆቹን ወስደ ሱመያን ብቻዋን ልታስቀር አልተሳካለህም እንጂ ሐሳብ እንደዛ ነበር። አንተም ብሎ ረጂ ከቻልክ ማስታረቅ ነበረበ። ከቻልክ መክረ ሱመያን ሐሳቧን እንድትቀይር ነበር ማድረግ የነበረበ ቀጥታ አንድ ላይ ይዛቸው ነበር ለመምጣት ማሰብ የነበረብህ ልጆቿን ብቻ ነጥለህ ይዘህ ለመምጣት። ሶስት አናዳጆች ነው በተደጋጋሚ መጡብኝ ማለት። ሶስት አናዳጆች፣ አንደኛ ሰኢድ እራሱ አናዶኛል። ሰኢድ አንደኛ ሰኢድ ሁለተኛ አዩ ሶስተኛ ደግሞ ያሱ ብር፣ አራተኛ እንደ ሰው አልቆጥራትም፣ ያቺ ቡኒ ነች። ቡኒ ቡኒ፣ እኔ እንደ ሰው አልቆጥራትም። ምንም ተይ፣ ምንላችሁ፣ እንደ ሰው አልቆጥራትም። አያሪያ ከእዛ አልቆጥራትም እና እና የምላሷ ላይ ያለ ሴጣን ነው። እሷ ደግሞ ግብዳ የምላሷ ላይ ግብዳ ሴጣን አለ። ግድን ግድ ቆሞ መሄድ ሴጣን ነው ያለባት ምላሷ ላይ። ቡኒ ላይ ታዲያ የእርጎ ዝንብ የእርጎ ዝንብ ብዬሻለው። እንደዚህ ሚጥሚጣ መተናሰን የእርጎ የእርጎ ዝንብ። እናንተም ብሎ እንትን አዋቂ የእርጎ ዝንብ ነሽ ቡኒ፣ እና ማለት ነው። ይቅርታ ይቀርታ እንደው የማይሆን ነገርም ከተናገርኩ ይቅርታ አድርጉልኝ። ትንሽ ስሜታዊ ስለሆንኩ ነው። የዛሬ ትልቁ መልእክቴ ምንድነው? ሰኢድ በድጋሜ ስህተት ሰራ፣ በድጋሜ በትልቁ ተሳሳተ፣ በድጋሜ በድጋሜ ተሳሳተ። ግብዳ ስህተት ማለት ነው። እንደመጣ ለነገሩ እሱ ላይ የሆነ ነገር ሳይደረግበት አይቀርም። እኔ ወንድሜ ወንድሜ ላይ የሆነ ነገር ሳይደረግበት አይቀርም፣ በትክክል ብዙ ሰዎች ቁርአን ቤት ይሰዱ ብለ በረጅም ገመድ እንደ እንትን እንደ ፊጋ በሬ ተጠልፈ ቁርአን ቤት ሄዳ አለበ በዛም በግራም በቀኝም በገመድ ተጠልፈ ማለት ነው። ወደ ቁርአን ቤት አዩ ቤት እንዳትሄድ ነው ማድረገ ታቀደውላል አቀጀላለው ጠብቅ እንጂ በፍጹም እንደዚህ በሰላም እንደዚህ አትሆንም። ሰላም ብትሆን ማለት ነው። ስለዚህ ትልቅ ጥፋት የሚያጠፋው ያጠፋው ጥፋት ደግሞ አሁንም ምንም ከዚህ በኋላ እኔ አላዝንልህ አናደረኛል በጣም ያናደርከኝ ያደረከው ነገር እንደገና ትልቅ ጥፋት ነው። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰኢድ ሰኢድ በድጋሜ ጥፋት አጥፍቷል። አዩ ደግሞ አይፎን ወይኔ አይፎን እሱ በሰላም መምጣቱ ሳያሳስባት፣ ስለገንዘብ የገንዘብ ነገር አንቺ እንደ እንደ ቡችላ እያሉ እየቆጠሩ ቢያሳዩሽ ገደል ውስጥ ትገቢያለሽ ማለት ነው። ብር እንደዚህ እየቆጠሩ እንደ ቡችላ ቡጪ ቡጪ ቢሉሽ ከብሩ ጋር አብረሽ ገደል ትገቢያለሽ ማለት ነው። የሴድ መምጣት ሳይሆን የገንዘቡ መጥፋት ነው ያሳሰበሽ። በጣም በሚገርም ቪዲዮ እንገናኛለን። እወዳቸዋለሁ።